ሰላም ሰላም እንዴት ናችሁ? የላውንደሪ ማሽን አጠቃቀምን ሁለቱንም ላውንደሪ ማሽን አሳየን ብላችሁ የኮሜንት ሴክሽን ላይ ያስቀምጣችሁልኝ በርካታ የሆናችሁ ተመልካቾቼ እንዳላችሁ ይታወቃል። እንግዲህ በዚህ በመነሳት ሁለቱን ላውንደሪ ማሽኖችን ላሳያችሁ እፈልጋለሁ። የመጀመሪያውን ላሳያቸው የፈለግኩት ማኑዋል ወሺንግ ማሽን ነው። ሁሉም ማሰልጠኛ ላይ የሚገኝ እናንተም ደግሞ ምዘና በምትመዘኑበት ሰዓት ላይ በአብዛኛውን ምዘና የምትመዘኑት በእነዚህ በማኑዋል ወሽንግ ማሽን ነው ወይም በእነዚህ በማኑዋል ላውንደሪ ማሽን ነው የምንጠቀመው። ስለዚህ እነዚህ ማኑዋል ወሽንግ ማሽንን ስንጠቀም ያሉትን ነገሮች በአግባቡ መጠቀም የምንችልበት መሆን አለበት። ድሬን የሚያደርገውም ማንኛውንም ትዕዛዞችን ተከትሎ የሚያጸዳ እና ጽዳቶችን፣ ልብሱን ደግሞ ካጸዳም በኋላ በሁለት በር ፕሮሰስ የሚያደርግ መሆኑንም በዚህ አጋጣሚ መንገዶች አለ። በዚህ ዋሽንግ ማሽን ላይ ይሄኛው የመጀመሪያው በር የማጠቢያ ክፍል ወይንም ደግሞ የሚያጥብ ክፍል ነው ማለት ነው። በዚህ በማጠቢያ ክፍል ውስጥ የሚገኙትን የመጥበት ስርዓትን ስንከተል ወይንም በዚህ ዋሽንግ ማሽን ስንጠቀም የምንጠቀማቸው ነገሮች አሉ። ጥንቃቄ ማድረግ ያለብን እዚህ አካባቢ ላይ የምንጠቀማቸው ብረታማ ነገሮች እና አንዳንድ ነገሮችን መጠቀም እንደሌለብን ነው። ብዙ ሰው ትኩረት የማይሰጠው ነገር ግን ጥንቃቄ የሚፈልግ ትኩረት የሚፈልግ ነገር አለ። እዚጋ እዚጋ ያለችዋ ምንድናት? የቆሻሻ መያዣ ናት። ቆሻሻ መያዣውን ጫን፣ ወደ ታች ጫን አድርገን ስንነቅል የምትነቀልናት ከዛ ከነቀልም በኋላ ይሄኛው ፓርት መጸዳት ይችላል ማለት ነው። ይሄኛው ፓርት ሙሉ በሙሉ ይከፈትና ይጸዳል። እንዲህ አይነት ቆሻሻዎችን ከውስጡ ልናገኝ እንችላለን ማለት ነው። እንዲህ አይነት የልብስ ቆሻሻዎችን ስናገኝ ምን እናደርጋለን ልብሱ ላይ ቆሻሻው እንዳይቀር ማሽኑንም እንዳበላሽብን ይህን አራግፈን አጥበን ንጹህ እናደርግና መልሰን እናያይዛለን ማለት ነው። በዚህ መልክ እንገጥማለን። ከዛ ሲቀጥል እዚህ ያሉት ማሽኖች ናቸው። መጀመሪያ ሶኬቱ በአግባቡ መሰካት አለበት። እንዲያነሰው ኬቶችን ስትሰኩ በአንድ እጃችሁ እንዲይዛችሁ በአንድ እጃችሁ ደግሞ እችን በመያዝ ነው የሚነቀለው ማለት ነው። በአንድ እንደዚህ ይዛችሁ በአንድ እጃችሁ ይሄን ይዛችሁ ትነቅላላችሁ እንጂ እንደዚህ ሳፕ አይደረግም። ብቻውን ይህን ሳፕ አድርገ መንቀል አይቻልም ማለት ነው። እሱ ስህተት ነው። ስለዚህ በአንድ እጃችሁ ይዛችሁ በአንድ እጃችሁ መንቀል ነው ማለት ነው። ከዛ የዚህ ጋር ያለው ውሃ ባልብ አለ። ውሃ ባልቡን ስትከፍቱት ሙሉ በሙሉ ውሃው ተከፈተ ማለት ይሄ ውሃው ወዴት ነው የሚወርደው? ወደ ታች ይቀራል። ስለዚህ በዚህ መልክ ውሃ ወደ ታች ይወርዳል ማለት ነው። ስንዘጋው ውሃው ዝግ ይሆናል ማለት ነው። በዚህ መንገድ ነው የምንጠቀመው። ሌላኛው እዚህ ጋር ያለችው ወተር ሰሌክተር አለ። ይሄ ወደዚህ ሲዞር እና ይሄ ወደዚህ ስናመጣው እና ይሄ ወደዚህ ስናመጣው ሁለቱም ልዩነት አላቸው። ወደዚህ ሲሆን ለዚህኛው ክፍል ነው ለማጠቢያው ክፍል ነው። ወደዚህ ደግሞ ሲደረግ ይሄንን እንዲህ ወደ መጭመቂያው ክፍል ስናደርግ ደግሞ እዚህ ለመጭመቂያው ክፍል ላይ የምንጠቀም ነው። ኤር ድራይ ይለዋል። ወደ ኤር ድራይ በንፋስ ሳይል የሚጨምቅ ነው። ስለዚህ ወደዚህ የሚገባ ይሆናል ማለት ነው። እዚህ መጭመቂያው ላይ ልብሶችን ካስገባን በኋላ ጥንቃቄ ማድረግ ያለብን እችን ነገር መርሳት የለብንም በፍጹም። እችን ነገር ከረሳናት ወይ ደግሞ እችን ነገር ሳናስገባ ከቀረን ምን ይፈጠራል? በዚህ በኩል በዚህ በኩልና እንደዚህ በዚህ በኩል ቀዳዳ እንዳለ ክፍት ነው። ስለዚህ ልብስ ከዚህ ትናንሽ ልብሶች ከዚህ ወደ ላይ ይወጡ እና ከዚህ ወደ ላይ የወጡት ልብሶች ደግሞ ምን ይሆናሉ? ወደዚ እነዚህ ቀዳዶች ወደ እነዚህ ቀዳዶች ምን ያደርጋል? ይበታተናሉ። ስለዚህ በሚገቡበት ሰዓት ምን ያደርጋል? ቀዳዳ ውስጥ ይገባና እንትኑ ማሽናችንን ሞተሩን ፓርቱ ሊያበላሽ ይችላል። ለከፍተኛ ወጪም ልንዳረግ እንችላለን ማለት ነው። ስለዚህ ልብሶቹን ከጨመርን በኋላ ልብሱን ከጨመር በ ይህንን እንተርናለን። ይህን ስንከድን ልክ እንደዚህ ይከርነዋል። በልብሱ ተገብቶ ወይ ልብሱ ታች ከሆነ ታች ላይ እንደዚህ ይሆናል ማለት ነው። እንዲህ ከተከደነ በአግባቡ ልብሶቹ በሚወርቁ በሚርገበገቡበት ሰዓት ላይ በሚንቀሳቀስበት ምንም አይነት እንትን የለውም ማለት ነው። ምንም አይነት ወደ ሞተሩ የሚሄድ ልብስ የለም ማለት ነው። ስለዚህ ይሄን በአግባቡ እንዘጋለን። ይሄ ማሽን እየሰራ ወይም ደግሞ ይሄ መጭመቂያው ክፍል እየሰራ ያለ ኤር ድራየሩ እየሰራ ያለ ይሄንን በር ፓነል ስንከፍተው ይቆማል። ለምን? አውቶማቲክ ስዊች እዚህ ላይ ተገጥሞለታል። አውቶማቲክ ስዊች እዚህ ላይ ስላለ ይህን አውቶማቲክ ስዊች በመጠቀም ምን ያደርጋል? ኦን ኦፍ ያደርገዋል፣ ባይ ዲፎልት ማለት ነው። ሶ ይሄን ፓርት ከከፈታችሁ በኋላ የዚህን ክፍል የመጭመቂያ ክፍሉ ከከፈታችሁ በኋላ በፍጹም በፍጹም ማለት ነው ይሄ ፓርት አይከፈትም። እየሰራ አይከፈትም ማለት ነው። እየሰራ አይከፈትም ማለት። ሶ ቀጥሎ ያለው ምንድን ነው? እነዚህ በተኖች ናቸው። ወሽ ታይመር ነው። ከዜሮ ወይም ወይንም ካለበት ከዜሮ መደብ አንስቶ እቺን ነጥብ ትታያችኋለች፣ ጠቆር ያለች ነጥብ እሷኛውን ምልክት ነው የምታሳየው በዞረች ሰዓት የምታሳየው ቦታውን ነው የምታሳየን ማለት ነው ስለዚህ እኛ ስናዞረው ይሄኛው ፓርት ደግሞ ምን ያደርጋል? ማሽኑ በዚህ ልክ ይዞራል ማለት ነው። ማሽኑ እንደዚህ እየዞረ እንቅስቃሴዎችን ያደርጋል። ስለዚህ ለእናንተ ለማሳየት ያክል እንጂ ባዶ ማሽን ወይንም ልብስ የሌለው ማሽን በፍጹም እንትን ማለት የለብንም ማንሳት የለብንም ማለት ነው። ስለዚህ እስከ አስራ አምስት ደቂቃ ድረስ ልብስ እንደ ልብሶቹ አይነት ልናጥብ እንችላለን። ሰዓት ሰተ ነው ማለት ነው ሌላኛው እችኛዋ ኖርማል የሚላለ እዚህ ጋር ቀረብ ብላድርገው ኖርማል የሚላለ፣ ከዛ በኋላ ሄቪ የሚላለ ከባድ ነው። ስለዚህ መደበኛ እና ከባድ ነው። ወይ ወደ መደበኛው ይዞራል ወይ ወደ ከባድ። ወደ መደበኛው ወደ ኖርማል ወይም ወደ ከባዱ እናዞር እና የልብስ እጥበታችንን እናቀላለን ማለት ነው። ይሄ ማለት ምንድን ነው? ወሽ ሰሌክተር ይለዋል። ወሽ ሰሌክተር ይሄ ወሽ ሰሌክተር ማለት ለምሳሌ በቀላል አማርኛ እናንተ ቤታችሁ ውስጥ የምታጸዱት ልብስ ወፍራም ልብስን ለማጠብ የምንጠቀሙት ኃይል እና ስስ ልብስን ለማጠብ የምንጠቀሙት ኃይል ይለያያል። በተለይ በተለይ ለወፍራም ልብስ የምንጠቀመው ኃይል ምን ይሆናል? ጠንከር ያለ ኃይልን ተጠቅመን ወፍራም ልብስን እናጸዳለን። ሳሳ ያሉ ልብሶችን ግን ቀለል ያለ ኃይል ተጠቅመን በቀላሉ እያጸዳን ማጽዳት እንችላለን። ይሄ ማለት ላይክ ልክ እንደ ወሽ ሰሌክተር የምንለው ነው ማለት ነው። ቀጣዩ ወሽ ሰሌክተር ቀጥሎ ድሬን ሰሌክተር ነው። ድሬን ሰሌክተር ማለት ደግሞ ድሬን ማለት ፍሳሽ ማስወጣት ነው። ፍሳሹ የሚወጣው በትቦ አማካኝነት ወደዚህ ወደ ፒፒሲው ይገባል ማለት ነው። ውሃው ስለዚህ ውን እናስወግዳለን። እዚ ጋር ወሽ ኤንድ ሬንስ ይላል። ማጠብም መጭመቅም ነው። ማጠብም ማፍሰስም ነው ይላል። ማጭመቅም እንዲሁም ደግሞ ማጠብም ነው ይላል። እዚጋ ማጠብና መጭመቅ ማለቅለቅ ምናምን ሲሆን እዚህ ላይ እናደርጋል። ለምን የዚህ ቀዳዳ ዝግ አድርገን የዚህን የውሃ ቀዳዳ ውሃ ወደ ውጭ የሚያስወጣውን ቀዳዳ ዝግ እናደርጓል። ዝግ የሚሆነው በምንድን ነው? በዚች በሬንስ ኦር ዎሽ የሚትለው ላይ እዚች ጋር እናደርግ። ከዛ ይሄን ፓርትስ በምንጫንበት ሰዓት ላይ ምን ያደርጋል? ውሃው ድሬን ያደርጋል። ውሃው ድሬን የሚያደርገው ቤት በኩል ነው። በዚህ በኩል በዚህ ቱቦ አያይዘናል። በዚህ በተያያዘው ቱቦ በኩል እንዚህ ከፈለግን ካፍሰን ከጨረስን በኋላ ምን እናደርጋለን? እንዘጋዋለን ማለት ነው። ማሽንን ግን ውሃ በዝቶ ውሃ የተቀመጠ እንደሆነ ማሽን ይበላሻል። ስለዚህ ምንም አይነት ውሃ ማሽናችሁ ውስጥ በተለይ እዚህኛው ክፍል ላይ ምንም አይነት ውሃ ለቁጠባ ሆነ ለምንም እያላችሁ ውሃ ማስቀመጥ የተከለከለ ነው። የማሽኑንም አቅም ያደግምባችኋል የማሽኑንም ሞተር ይገልባቸዋል ማለት ነው። ስለዚህ ማሽንን ከአገልግሎት ውጪ ስለሚያደርግባችሁ ድሬን በማድረግ ውሃውን ከውስጡ ማፍሰስ መቻል አለባችሁ። ወይንም ማስቀመጥ ካለባችሁ ውሃውን በሌላ ኤክስተርናል ባለ እቃ በሮቶ በተለያዩ ነገሮች ማስቀመጥ ይኖርባቸዋል ማለት ነው። ሌላኛው እዚህ ጋር ስፒን ኤንድ ታይመር ነው። ስፒን ኤንድ ታይመር ምንለው ለዚህኛው ፓርትን የምንጠቀመው ነው። ስለዚህ ይህ ስፒን ኤንድ ታይመር ከዚ አንድ አንስቶ እስከ አምስት ደቂቃ ድረስ ልብስን በማራገፍ ፍሳሽን ወይ ደግሞ እርጥበትን ያስወግድለታል ማለት ነው። ይህ የሚያደርገው በምንድነው? በንፋስ በማራገፍ ነው። ስለዚህ ስፒን ያደርጋል። ይችኛዋ ብቻ ይችኛዋ በተን ብቻ የማናት ማለት ነው። የዚችኛዋ ናት። ሌላው በአጠቃላይ ግን እነዚህ ሶስቱን በአጠቃላይ የማናቸው የዚህኛው የማጠቢያ ክፍል ፓርት ናቸው ማለት ነው። ስለዚህ ከዚህ ቀጥሎ ደግሞ የማሳያችሁ የአውቶማቲክ ማሽንን ነው። የአውቶማቲክ ማሽንን ስለማሳያችሁ እሱንም ተከታተሉ። ውድ ተመልካቾቼ እንግዲህ በስልጠናው እውቀት እየጨበጣችሁበት እንዳለም ተስፋ አለኝ። በዚህም ደግሞ ኮሜንት በመጻፍ ሼር፣ ሰብስክራይብ በማድረግ ለሌሎችም ደግሞ ሼር በማድረግ ላይክ በማድረግ እንደምትተባበሩኝ ተስፋ አድርጋለሁ። ወደ ቪዲዮ እንመለስ። በጣም ጥሩ ቆንጆ። እንግዲህ ይሄኛው ደግሞ አውቶማቲክ ወሽንግ ማሽን ነው የምንለው። ከቅድሙ የሚለይበት አንደኛው ምክንያቱ ምንድን ነው? እዚህ ጋ ያለው አንድ በር ብቻ ነው። አንድ በር ብቻ በመክፈት ለሁሉንም ነገሮች በአጠቃላይ እናደርጋለን። ለምሳሌ ቅድም ያመሳተኛውን ፓርት ተመልከቱት። ይችኛዋ የቅድሙ ላይም አለች የአሁኑ አውቶማቲኩ ላይም አለች። ስለዚህ አውቶማቲኩ ላይም ቆሻሻ ማራገፊያ አለ፣ ማኑዋሉ ላይም ቆሻሻ ማራገፊያ አለ። ቆሻሻ ማራገፊያውን በመክፈት እዚህ ውስጥ የገቡትን ቆሻሻዎች በአጠቃላይ እናጸዳና መጨረሻ ላይ አጥበን አንጽተን እንደገና መልሰን እንከተዋለን ማለት ነው። መልሰን ስንከተው እንዲገጥም አድርገን ነው። ካልገጠመ በስተቀር ምን አይሉ በጥንቃቄ ጉርለት ምክንያት ልብሱን ማሽናችንን ሊያበላሽ ይችላል ማለት ነው። ከዛ እዚችጋ እዚች በተን ምናያት በተናለች እሷን ታጭነን ወደታች ስንመለስ ምንድነው የምናገኘው? የፈሳሽ ሳሙና ወይንም የዱቄት ሳሙና መጨመሪያ ፓርትን ነው ስለዚህ ዱቄት ወይንም ፈሳሽ ሳሙናዎችን ወደዚህኛው ክፍል ጨምረን እንደገና የምናደርገዋለን እንከርነዋለን ማለት ነው፣ ማሽኑ በራሱ እንዲጨምር። ስለዚህ ዱቄት ሳሙና ወይንም ፈሳሽ ሳሙናችንን ጨምረን እንደዚህ ማሽኑን ካጸዳን በኋላ ይሄ ማሽን እዚሁ ያጥባል፣ እዚሁ ያለቀልቃል፣ እዚሁ ይጨምቃል፣ እዚሁ ያደርቃል ማለት ነው። ይሄን ለማድረግ ሁሉንም ነገር ከጨመርን በኋላ ልብሱንም ከጨመርን በኋላ ማንኛውም የሚያስፈልጉትን ልብሶች ካስገባን በኋላ አስፈላጊ የሆኑትን ሳሙና ፈሳሽ ይሁን ዱቄት በዚህኛው ክፍል እንከታለን። በዚህኛው ክፍል ከከተትን በኋላ እንደምናደርገው ይሄንን ፓኔል ወይንም በሩን እንዘጓዋለን። እየሰራ በሩ አይከፈትም ማለት ነው። ስለዚህ ከዛ ቀጥሎ ምንድን ነው የምናገኘው? እዚቺ ጋር ፓወር በተን አለች። ፓወር በተኗን ስንጫን ማሽኑ ሙሉ በሙሉ ወደ ስራ ይገባል ማለት ነው። ይህ ማሽን ወደ ስራ ሲገባ ሙሉ በሙሉ ፓወር በተኑን ከጭጫነን ወደ ስራ ሲገባ ምንም አይነት የተመረጠ ፕሮግራም የለም፣ ወይንም አጀስት የተደረገ ነገር የለውም ማለት ነው። ስለዚህ ቀረብ ብዬ ላሳያችሁ። እችኛዋ ፓርት ላይ እዚችኛዋ ፓርት ላይ ዱቬት፣ ኢኮ፣ ጀንትል፣ ኪክ ምናምን የምትሏ የሚል አለ እና ኖርማል ውል፣ አንደርዊር፣ ጂንስ እንደዚህ የልብስ አይነቶች ናቸው የልብስ አይነቶችን ስናይ ጂንስን ስናጥብ ጂንስ ላይ አስገብተን ነው እንዴት ነው የምንመርጠው ልክ ይሄ ፕሮግራም የሚል ምልክት አለ ይሄ ፕሮግራም የሚለውን ምልክት ስንጠቀም ምን እናደርጋለን ደብለ ደብል ነው በተኑ የምንነካው ማለት ነው ደብል ታች ስናደርግ አንዴ አንድ ሁለት ስናደረግ ኢኮ መረጠ አንድ ሁለት ስንጫን ጀንትል ይመርጣል አንድ ሁለት ስንጫን ኪክ አንድ ሁለት እያልን መምረጥ እንችላለን ማለት ነው ስለዚህ የሚያስፈልጉት ኖርማል ይላል፣ ከዛን ውል አለ ከዛን አንደር ውል አለ አንደር ዊር አለ፣ ከዛን ጂንስ እያልን እየመረጥን እንደ ልብሳችን አይነት እንመርጣለን ማለት ነው። እሱን ከመረጥን በኋላ እዚህ ጋር ያለው ደግሞ ሶክ የሚል አለ፣ ዎሽ ሬንስ ስፒን የሚል አለ። ስለዚህ ልብሱን ይታጠባል ይጨመቃል እና ይለቀለቃል የሚለውን ፕሮሰስ ሁሉንም በአንድ እንዲሰራ እንፈልጋለን። ስለዚህ ምንድን ነው የምናደርገው? እዚች ጋ ያሉትን ፕሮግራሞች እነካለን። እቺ ፕሮሰስ የምትል ሂደቱን ማለት ነው። በአንድ ጊዜ ምን ሊያደርግልን ይችላል? እንዲያጥብ ብቻ ከፈለግን እንዲያጥብ ብለን እንመርጥና እዚ ጋ ደቂቃውን አጀስት እናደርጋል። ደቂቃውን እንጨምራል። ሁለት ሶስት አምስት ደቂቃ አድርገን እንመርጣለን። አይ አጥቦ ይጭመቅህ ካልን ደግሞ እንደገና እንጨምርለታለን። ልክ እንደዚህ እንዲያጥብ ነበረ። ከዛን አጥቦ ይጭመቅ፣ ያለቅልቅ ብለን መምረጥ እንችላለን ማለት ነው። ከዛ ስፒን ያድርጋ ይጭመቅና ይጨርስ ካልን ደግሞ አጥቦ አለቅልቆ ከዛ ጨምቆ፣ አጥቦ አለቅልቆ ጨምቆ፣ ሶስቱን ነው አጥቦ አለቅልቆ ጨምቆ። እነዚህን ለማድረግ ስንት ደቂቃ ያስፈልጋል? አስር ነው ወይ ስንት ደቂቃ የሚለውን እኛ ራሳችን እንመርጣለን ማለት ነው። አስራ አንድ ደቂቃ ያስፈልጋል። ሶክ ያድርግ ካልን ያድርቅልኝ መጨረሻ ላይ ካልኩኝ አድርቆም እንዲያወጣ ከፈለግኩኝ በተኑን ይጫነና ከዛ ሁሉንም ሰሌክት አደርጋለሁ። ሁሉንም ስመርጥ በፕሮሰስ ስመርጥ ምን ያደርጋል? ለሁሉም ሂደቶች ስንት ደቂቃ ያስፈልገኛል? 15፣ 16፣ 20 ደቂቃ ያስፈልገኛል ብዬ ካሰብኩ 20 ደቂቃ አድርጌ ያስገባለታለሁ ማለት ነው። ስለዚህ በዚህ መንገድ መምረጥ እንችላለን። ከዛ በኋላ እዚህ ጋር የውሃ መጠኑን ነው። ውሃ ምን ያክል ይጨምር፣ ምን ያክል ጊዜ ይሁን ውሃውን ካልን የዛን ውሃ መጠን ራሳችን መምረጥ እንችላለን። ለእኔ አንድ ሁለት ሶስት መጠኑን መርጫለው ማለት ነው። ስለዚህ የዚህ ውሃ እንዲጠቀም የምፈልገው ፍላሽንግ የሚያደርግበትንና ውሃውን ኦን የሚያደርግበት ውሃውን የሚቀይርበት ሶስት ጊዜ ውሃውን እንዲቀያይር ውሃውን በሶስት እንዲመርጥልኝ አድርጊያለሁ ማለት ነው። መጠኑን ነው የውሃ መጠኑን እስከ ሶስት ድረስ ወይ ደግሞ ብዙ ሳይበዛ ትንሽ ልብስ ስለምጠቀም መጠነኛ የሆነ ልብስ ውሃ እንዲጠቀምልኝ ያደርጋለሁ። ከዛ ምን አደርጋለሁ ፋይናሊ ፕሮሰስ አደርጋለሁ ማለት ነው። እቺ ፕሌይ በተኗን እጫናለሁ። ሳቆም ምሷኑ ተቂኝ ነው ማቆሙ። ስለዚህ ፕሌይ በተኗን በምጫንበት ሰዓት ላይ ምን ያደርጋል? ቀጥታ ውሃውም ይከፍታል፣ ውሃውም ይከፍታል። ከዛ እንትኑም ይሰራል ማለት ነው። ውሃውንም በተኑንም ነው የሚያሰራው። ስለዚህ ይህንን በሚጫንበት ሰዓት ላይ ውሃው በዚህ በኩል ይፈሳል ወደ ታች። ውሃውን ፈሶ ደቂቃውን ያሰራል ማለት ነው። ስለዚህ አጀስትመንት ትክክ ከሆነ ልብስ ካለው በኋላ ነው የሚታዘዘው። ልብስ የሌለው እቃ ማሽን አይነካ ማለት ነው። ፋይናል ምን እናደርጋለን? ስንጨርስ ማሽኑን ኦፍ አድርገን ከዛ በኋላ ሶኬት አለን እዚ ጋ ሶኬታችንን ምንድነው የምናደርገው? በአንድቻችን የታችኛውን ሶኬት እንይዛለን። በአንድችን የታችኛው ሶኬት፣ በአንድቻችን ደግሞ የላይኛውን ይዘን እንከፍታለን ማለት ነው። ከዛን የዚህኛውን ፍሳሽ ድሬኑ፣ በዚች በታች በኩል ድሬን ያደርጋል። የሚያስወጣው በዚህ በኩል ፍሳሽ የሚያስገባበት ይሆናል ማለት በዚህ በኩል ውሃ ያስገባል። በታች በኩል ደግሞ ባለው ፒፒሲ አይታይም። በዛ ደግሞ ምን ያደርጋል ያስወጣል ማለት ነው። ስለዚህ ይሄን ይመስላል። ማኑዋሉም አውቶማቲኩም ተመሳሳይነት አላቸው ፕሮሰሳቸው። ነገር ግን ትዕዛዝ ላይ ወይንም አሰራር አጠቃቀም ላይ የተለየ ልዩነት ስላላቸው ነው ማለት ነው። ትንሽ ያክል ግንዛቤ እንዳስጨበጥኩ ተስፋ አደርጋለሁ። መልካም ቀን፣ መልካም ጊዜ ይሆንላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩኝ። ለሌሎች ደግሞ ይጠቅማል ብላችሁ ካሰባችሁ ሼር በማድረግ ለሌሎች አዳርሱልኝ። ሌላው ደግሞ ምሰራላችሁ ወይንም እንዳሳያችሁ የምትፈልጉት እንድሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት ላይ ጻፉልኝ። አመሰግናለሁ። መልካም ጊዜ መልካም ቀን። ሼር፣ ሰብስክራይብ እና ኮሜንት ማድረግ ላይክ ማድረግ እንዳይረሳ። መልካም ቀን። ስልጠና ከፈለጋችሁ በዚህ ቀን፣ በዚህ ስልክ ቁጥር ደውሉልኝ። መልካም ጊዜ።